በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማይ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ደጎ አምላክ ቅዱስ አምላክ እግዚአብሔር ይወደደን ይወደዳችሁ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዳ በደላችንን በከፈለ ጊዜ ዳ የተከፈለ ለቴዳነ ህዝብ የሆንን የሆናችሁ ሀብት ወልድና የተሰጠን የተሰጣችሁ የቅዱሳን ቤተሰቦች የእግዚአብሔር ልጆች ብሩካን ሁላችሁ እንዲቆያችሁ ሁሉን የሚችል አምላክ ጌታ መራየታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከያው መንፈሱ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ሁላችን የህይወታችን ዋና የሆነው የማምለጫ አለታችን የሆነው ጻድቅ ሮጦ የተማምንበት አምባ የሆነው አምላካችን እግዚአብሔር በኑሯችን እንዲሰራ እንዲገለጥ አብሮን እንዲሆን ፈልጋለን። ምክንያቱም ሁልጊዜም ቢሆን ጠዋትና ማታ በሰማያት የምትኖር አባ አባታችን ብለን የምንጠራው የልጅነት ድምፃችንን የምናሰማው እሱም ደግሞ በማናቀው አባታዊ ጥበቃው የሚጠብቀን ደግሞ በምናየው በፊት ለፊታችን በሚሰራውም በመልካምነቱ በደግነቱ የሚመራን ስለሆነ በህይወት ጠብቆ የሚያቆየን እግዚአብሔር ነው። እግዚአብሔር በኑሯችን እጅግ በጣም አስፈላጊ ነው። ሰው መሰረታዊ ፍላጎቶች ከሚባሉት ከሶስቱም በላይ ዛሬ መሰረታዊ ሆኖ ብዙ ፍላጎቶችን ጨምሯል። ለምሳሌ ኤሌክትሪክ ያስፈልገዋል፣ ቴክኖሎጂ ያስፈልገዋል። በጣም ብዙ አይነት አስፈላጊ በጣም አስፈላጊ ሆነው ፊትለፊታችን እየቆሙ ያሉ ነገሮች አሉ። እግዚአብሔር በዚህ ልክ እንኳ ከኛ ጋር ከህይወታችን ከኑሯችን ጋር አስፈላጊ ሆኖ መቆም ቻሉን እስክናረጋግጥ ድረስ በህይወታችን እግዚአብሔር ፍቅርና በሱ መገኘት ፍለጋ ውስጣችን በደንብ መቃጠል መናደድ መፈለግ ይገባዋል። እግዚአብሔር ቃል ፈልጉ ታገኛላችሁ፣ እሹ ይሰጣችኋል ስላለ ዛሬ የምንማረው ወይም ዛሬ የምናውቀው እግዚአብሔር በኑሯችን በቤታችን እንዲኖር ወይም ደግሞ እንዲገለጥ ምንድን ነው ማድረግ የሚገባን አና ነጥቦችን እንመለከታለን። እንግዲህ አስፈላጊ የሆነ የእግዚአብሔር መገኘት ቤታችን ብርሃን እንዲኖረው ሞገስ እንዲኖረው መፈራት እንዲኖረው በረከት እንዲኖረው ጤና እንዲኖረው ያደርጋል። ጌታ በተገኘበት ቤት በእስራኤል ከተማይቱ ተገልብጣ በደጁ በበሩ ነበረች ይላል ወንጌል። ሞገስ ያለው ትንሽ ቤት ደካማ ቤት እስከዚህ የሚባል ቤተሰብ ውስጥ ጌታ በተገኘ ጊዜ ደጅ ጠኞች ብዙ ነበሩ። በር ላይ ሞገስ ይገባላ ቤት ውስጥ ይሄው ጌታ ይኸው አምላክ እኛ ቤት እንዲሰራ ምንድን ነው ማድረግ የሚገባ? የመጀመሪያው አንደኛው ነጥብ መፈለግ አለብን፣ እግዚአብሔርን ራሱን መፈለግ አለብን። አንዳንድ ጊዜ ከቤት ወጥቼ ቆይቼ ስመለስ የሚያስፈልጉ ነገሮችን በፌስታል ይዤ ገበያ ገብቼ ገዝቼ የሚመጣባቸው ጊዜያቶች አሉ። በረስ ከፍት ልጆቼ ህጻናት ልጆቼ ሮጠው ይመጡና ምንድን ነው የገዛኸው ባቢ ብለው ፌስታል እጄ ላይ ያለው ፌስታል ተቀበለው ለማየት ይሞክራሉ። እና እኔ ምን እላችኋለሁ ከፌስታሉ በላይ እኔን ሳሙኝ ቀድማችሁ እላችኋለሁ። እግዚአብሔርና እኛ ያለን ግንኙነት እንደዚህ መሆን የለበትም። ስጦታውን በቃ ከእጁ የምፈልገው ስጦታውን ነው። ትዳር ፈልጋለሁ፣ ስራ ፈልጋለሁ ገንዘብ ፈልጋለሁ፣ እውቀት ፈልጋለሁ፣ በረከት ፈልጋለሁ፣ ጤና ፈልጋለሁ፣ ሰላምን እንድኖር ፈልጋለሁ ብለን እንላለን። ይህ ግልጽ ነው፣ መፈለግም ችግር የለውም። ግን እራሱስ ፌስታሉን ብቻ ነው ወይስ ፌስታሉን ስጦታውን የያዘውን ጌታ ምን ያህል ነው? ምን ፈልገው ፍለጋ ማለት እሱ ነው። እና ልባችን የወላቸው እግዚአብሔር ከልብ ጋር ስለሆነ ጉዳዩ ልባችን በትክክልም እሱ እንደሚያስፈልገን ራሳችን መጠየቅ አለብን። ስጦታውን ነው የሚያስፈልገን ወይስ እሱ የሚያስፈልገን? ዳዊት በዝማሬው ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ አንተ ትጠማለች ይላል። የታደሉ ሰዎች እግዚአብሔርን የሚጠሟሉ። መፈለግ ትንሽ ነገር ነው። መጠማት ግን ከመፈለግ ያለፈ ነው። በከፍተኛ ሁኔታ የመራብና የመጠማትን ስሜት ገምቱና በዚያ ልክ እግዚአብሔርን የሚፈልግ ሰው ነበረ ዳዊት። ስለዚህ ምንፈልገው ነው ወይ ምፈልገዋለሁ? ነው ጌታ ቤታችን ውስጥ እንዲኖር ምንፈልገው ቤት ውስጥ ያለውን ችግር እንዲፈታ ነው ወይስ ራሱ ፌስታሉን ነው ወይስ ዋናውን የፌስታሉን እቃ የገዛውን ወይም የያዘውን ባለቤቱን ነው የምንፈልገው። ይሄም በጣም ያጠይቃለብን፣ ምክንያቱም የወላቸው አትሳቱ ይላል ጳውሎስ። እግዚአብሔር አይዘበትበትም። እንግዲህ የእውነት ነው ማለት ነው። እሱ እና እኛ ያለን ግንግነት የምንመዝነው በእውነት ሚዛን ነው። በማስመሰል ሚዛን አይደለም። ዝም ብሎ ሃይማኖተኛ በመምሰልም አይደለም። የሆነ ነገር በማድረግ ብቻ እግዚአብሔር ይታለልበት አለን፣ በምናስበው መንገድ ግን አይደለም። የእውነት በእውነት ሚዛን ልባችን ይፈልገዋል ወይ? አንዳንዴ ባልና ሚስቶች አብረው እየኖሩ ባልየው ሚስቱን አይፈልጋትም፣ ግን አብረው ነው የሚኖሩ። ወይ እሷ እሱን አትፈልገው፣ ከእሱ ጋር ምንም አይነት ግንኙነት የላቸውም። ሶፋ ላይ ትተኛለች፣ እሱ አልጋ ላይ ይተኛል። እሱ መኝታ ቤት፣ እሷ አንደኛው ክፍል ትተኛለች። በሰው ፊት አብረው ይበላሉ፣ ግን ፍላጎት ግን የላቸውም። ባልና ሚስቶች ናቸው ግን እኛና እግዚአብሔር ማለት ሳይገናኙ በፍቅር በመንፈሳዊ ሕብረት ሳይዋሃዱ ከልብ በሆነው መፈለግ ሳይቀራረቡ፣ ግን እግዚአብሔር ያስፈልገኛል ብሎ መኖር ስላለ ነው። ይህን ትምህርት ምንማረው ደባል ሆኖ እንዲኖር ግድ፣ አደጋ ሲፈጠር እንዲጠራ፣ እንደዚ አይነት አምላክ ነው የምታመልኩት እንደዚ አይነት ፍላጎት ነው ያለን ይሄንን በደንብ ጠየቃለብን ቤታችን እንዲሰራ ልባችንን እፈልግሃለው ወይ እግዚአብሔር ከልቤ ማለት ይገባል ሁለተኛው መውደድ ያስፈልጋል መውደድ ማንም ሰው ሳይወደድ ቋሚ ነዋሪ አይሆንም ቤት ውስጥ ሰራተኞች አገልጋዮች ሳይወደዱ መኖር ይችላሉ ለምን ጊዜያዊ ነው ሶስት ዓመት ሁለት ዓመት ቆይተው ቤት ለቀው ይሄዳሉ ሚስት ግን ሳትወደድ ሚስት፣ ባህል ሳይወደድ ባህል፣ ልጅ ሳይወደድ ልጅ መሆን አይችልም ። እግዚአብሔርም ሳይወደድ አምላክ አይሆንም። የእግዚአብሔር ቃል የህጉ ትእዛዝ ምንድን ነው የሚለው? እግዚአብሔር አምላክም በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም ሀሳብህ ውደደው ነው የሚለው። በእነዚህ አራት ነገሮች እግዚአብሔር ሊወደድ ሊፈቀር ይገባል። ስለዚህ እግዚአብሔርን እንድንወድ የሚያደርግ የልባችንን የፍቅር እሳት የሚያራግቡ ጉዳዮችን በደንብ አድርገን መከታተላለን። ተአምራቱን መስማት፣ ስራውን በመጽሐፍ ቅዱስ ላይ ማንበብ፣ እያንዳንዱን በጸሎታችን የተቀበልነውን እየቆጠረን ማመስገን፣ ዕለት ተዕለት ትኩረት መስጠት ይገባል። ፍቅር በትኩረት ነው የሚያድገው፣ በልምምድ ነው የሚያድ እግዚአብሔር አብሮን እንዲኖር ልንወደው ይገባል። ልንወደው ይገባል። ብዙ ሰዎች ከፊል ፍቅር ነው ለእግዚአብሔር ያለ። አንዳንድ ሰው ደግሞ ድብን ያለ አጣተኛ እንኳን ቢሆን ለእግዚአብሔር ፍቅሩ ግን አይነገርም፣ ድርድር ላይ አይቀመጥም። ከልቡ እግዚአብሔርን ነው የሚወድ ሰው አለ። ለዚህ ነው ጌታ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ሆናሉ። ፊት የነበሩት ጌታን ስለማይወዱ ወደኋላ ሲቀሩ፣ ከኋላ ያሉት ኃጢአተኞች የተናቁጠጥኞችና መንዘራዎችን ጌታን ወደው ከፊት ሆኗል። መውደድ ከፊት ያደርጋል። ቤት ውስጥ ከፊት ተቀማጭ፣ ደጅ ጠባቂ፣ ጓዳን ጠባቂ፣ ልጆችን ጠባቂ፣ ጤናን ጠባቂ፣ መንፈስ ልሊናን ጠባቂ ሆኖ ይቆማል ከእኛ ጋር። ይሄ ሁለተኛው እጅግ አስፈላጊው ነገር ነው። ሌላው እግዚአብሔር ድርሻ ሊኖረው ይገባል። እግዚአብሔር አካል አለው። እግዚአብሔር ሕልውና አለዋል። ሕልውና ስላለው እኛ ቤት ትግር ድርሻ ሊኖረው ይገባል። በአይሁድ የመጀመሪያ ልጆች እግዚአብሔር ነበሩ። የመጀመሪያ ምርት እግዚአብሔር ነበር። አንድ አስረኛው እግዚአብሔር ነበር። እንግዲህ እግዚአብሔር ድርሻ በቤት ውስጥ እንዲኖረው ስለፈለገ ነው፣ ገንዘብ ከኛ ሊቀበል ፈልጎ ሳይሆን ግን ድርሻቸውን እግዚአብሔር ሰው ድርሻውን ሲካፈል ድርሻውን ሊቀበል የኛ ዋና ነገር መኖሪያችን ራሳችን ትዳራችን ክብራችን ሆኖ እያለ ምንም የማንሰጠው ግን አምላክ አይደለም። ድርሻ አሉ ከገንዘባችን አስራት መውጣት፣ አንዳንዴ ከአንድ አስረኛ በላይ መውጣት እንደዛች መበለት፣ ለእግዚአብሔር ሰዓት መመደብ የምንጸልይበትና ስለእግዚአብሔር ምንሰማበት ሰዓት መመደብ፣ ቀንብሏችን ለቤቱ የተለየ ዝግጅት ሽቶ መስጠት፣ ውድ ውድ ነገሮችን ማድረግ፣ ለስሙ ክብር ለወንጌሉ ክብር መስራት። አያችሁ ለሱ የሚገባውን ድርሻ መውሰድ ያስፈልጋል። ልባችን ትኩረታችን ራሱ ሙሉ ለሙሉ ስልካችን ላይ፣ ሙሉ ለሙሉ ሰው ላይ፣ ቤተሰብ ላይ፣ ልጆች ላይ ብቻ መሆን የለበት። ለእግዚአብሔርም ልዩ ጊዜ ይፈልጋል። የሱ የሆነ ነገር መስጠት ያስፈልጋል። አንዳንድ ሰዎች ለብቻ ጸሎ ቤት ሰርተው እግዚአብሔርን ያከብራሉ። ለሱ የሆነ ክፍል እንደማለት ነው። የዚህ ቤት አምላክ እግዚአብሔር ነው ለማለት ትደፍራ ለፍሽ ስታዩት ያን ቤት የእግዚአብሔርን ድርሻ በመስጠት አብሮን እንዲኖር መብቱን በደንብ ማስፋት ያስፈልጋል። ሌላው እግዚአብሔር ምስጋና ይገባዋል። አብረን እየኖርን አብረን ከምንኖር እርሶ ጋር ጭቅጭቅ ብንፈጥር ሰው ይሰለቸናል። የትዳር አጋር ይሰለቻል፣ ቤተሰብ ይሰለቻል፣ የወለዳችኋቸው ልጆች ይሰለቻሉ። ጨቅጫቃ ሰዎች፣ የምናማርር ሰዎች፣ የማናመሰግን ሰዎች፣ ምንም እንዳልተቀበለ የምናናገር ሰዎች ከሆነ አብረን የሚኖሩ ሰዎች በጣም ነው የሚታክቱት። በጣም እስቲ ቆም ብላችሁ ጨቅጫቃን ሰዎች አስቧቸው። በትንሹም በትልቁም ምንም የማይደሰት ብንላቸው እንግዲህ እንዲያነስ ሰው ጋር መኖር እንደማፋል ታውቃላችሁ። እግዚአብሔርም ከጨቅጫቃ ሰው ጋር አይኖርም፣ ከሚል ሰው ጋር አይኖርም። ኖሃሜን ቀደም ያለው ሕይወቷ እንደዚህ ነበር። በሞዓብ ኖሃሜን ሁሉ ስታማረር የኖረች ነች። እግዚአብሔርም ጭምር ስታማረር አስመረረኝ ብላ ደጉንና ቅዱስን እግዚአብሔርን ስማ ወጣችልን። ግን አጣች። እንጃ አላተረፈች ልጅን የመሳሰለ ሁለት ጎልማሳ ልጆቿን በሞት አጣች። አካሏን ባሏን በሞት አጣች። በኋላ ግን እግዚአብሔርን የምታቀና የምትፈልግ ሞአባይቷ ሩት ቤቷ ከመጣችና አብሮ መኖር ከጀመሩ በኋላ የሩት መንፈሳዊ ብርሃን የተጋባባት ይመስላል። ኖሚን የተረጋጋሽ መጣች። ስለመጉደል ሰው ስለማተረፍ ማሰብ ጀመ የቦኤዝን ጉዳይ ለሮት ነገረች። ተነሽ ታጠቢ በሻለች ሮትን የሚወርሳት ሰው ጋር ሄደች። ሮት ወርሳው መጣች። ሀብታም ሴት ሆነች ማለት ነው። ሮት እያችሁ የምታመሰግንና ምታመሰግንና አቅጣጫ ሴት ሆነች። ኖሐሜን በመጨረሻው ዘመን ስትቀየር ይባረካት ጀመር። ይህ ልጅ ልጇን አሳያት ማለት ነው። ስለዚህ እግዚአብሔር ልጆች ምስጋና ይፈልጋል። እግዚአብሔር በእያንዳንዱ ጉዳይ ዋጋ ሰጥተን ልናመሰግኖ ይገባል። እየተቀበልን ዝም ብለን እንደ ፖስታ ሳጥን ዝም መንል ሆን የለብን። ምስጋና ማቅረብ ይገባል። የእግዚአብሔር ቃል ምስጋናን የሚሰዋ ያከብረኛል ይላል። ቤት ውስጥ ተመስገን፣ ተመስገን ማለት በልጆች ፊት ማመስገን ያስፈልጋል። የመጨረሻው እግዚአብሔር አብሮን ሲኖር ከኛ ጋር እንዲቆይ የሚያደርገው ነገረ ኢየሱስን ነገረ ክርስቶስን ነገረ እግዚአብሔር መናገር ያስፈልጋል ቤተሰብ። ቃሉ ጳውሎስና ቀለዮጳ በመንገድ ላይ ስለ እሱ ሲያወሩ፣ ሶስተኛ ሆኖ ተገለጠ ነው የሚለው። እስከ ቤታቸው ድረስ አደረሳቸው፣ እንጀራቸውን ባልኮ ተሰወረ። አብሮን የሚሆኑ ስለ እሱ ስናወራ፣ ጠዋትም ስለ ኳስ፣ ማታም ስለ ፖለቲካ፣ ስለሆነ ሀገር፣ ስለሆነ መሪ ስለሆነ ስናወራ ምን ይሆን አንድም ካፋችን መለኮታዊ ጉዳዮችን ማናወራ ከሆነ እግዚአብሔር ቤት ይገኝ እንዴት ልንል እንችላለን? እኛ እንኳን እንደዚህ አናደርግም። አንድም ቀን ስምሽን ጠርቶ ከማያቅ ባል ጋር ትኖር? አንድም ቀን ስምህን ጠርታ ከማታቅ ሚስት ጋር አትኖር። እኛ ሰዎች የት ላይ ትኩረት እንደምንፈልግ ሁሉ እግዚአብሔር ዘመዳችን ነው፣ እንደኛ የእኛን ትኩረት ይፈልጋል። ስለሱ ስንናገር ልጆቻችንን ስለሱ ስንነግራቸው መንፈስ ቅዱስ በዛ ቤት ውስጥ ትውልድን እየቀረጸ ይመጣል። ያዕቆብ ስለ አምላኩ ለዮሴፍ ስለነገረው ዮሴፍ በግብፅ ሀገር ብሩክ ሰው ሆነ። አብርሃም ስለ አምላኩ ለይስሐቅ ስለነገረው ይስሐቅ የተባረከ የዘረቡት ወጥፍ የሚያፈራ ሰው ሆነ። እግዚአብሔርን ነግራችኋቸው ያተርፋሉ እንጂ አይጎዱ፣ ጥበበኞች ይሆናሉ እንጂ አይደነቁ። ልጆቻችን ይህን በማድረግ እግዚአብሔር በቤታችን ቋሚ ኗሪ እንዲሆን ማድረግ እንችላለን። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ሲባርካችሁ። ከሰዓት በኋላ የኦርቶዶክሳዊነቶች በሚለው መርሐ ግብር ላይ የሚወጣውን ፕሮግራም ተከታተሉ። ሁልጊዜም ቢሆም የአጋፔን ቤተሰብ አገልግሎት ደግፉ፣ ኮሜንት አርጉ፣ ላይክ አድርጉ። በተለያየ መንገድ ሱፐራ በሚባል ስጦታ ስጦታ ስጡ። ስታደርጉ ቻናሉን ወደፊት በደንብ እንዲሰራ ያንቀሳቀሰዋል። የእናንተ አስተዋጽኦ ሁልጊዜ ቻናሉ እንዲደምቅ ያደርገዋል ማለት ነው። እግዚአብሔር ልጆች፣ ብቻዬን አሁን እኔ ብቻዬን ማስተምሮ ትምህርት አይበቃም። ተቀባዮቹ የምታሳዩት ሪያክሽን ለቻናሉ እድገት በጣም ወሳኝ ነው። እግዚአብሔር ባካችሁ። ቀሲስ አሸናፊ ነው። ይሰላም